የኦሮሞ ህዝብ ለመንቃት የዘገየበት የኔ መላምት ልንገር። ቤተ ክርስቲያን በኢትዮጵያ ታሪክ ውስጥ በተለይ የኦሮሞን ህዝብ በመስበር የኦሮሞን ህዝብ ባህል፣ የኦሮሞን ህዝብ እምነት፣ የኦሮሞን ህዝብ ተቋማት፣ የኦሮሞን ህዝብ ትራዲሽናል ሲምቦልስ በማፍረስ በስመ አብ ወወልድ ወመንፈስ ቅዱስ አህዶ አምላክ አሜን። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክስ ቤተ ክርስቲያን ድምፅ እንሆናለን። ሰላም የተወደዳችሁ እና የተከበራችሁ የመሩትሚን ቤተሰቦች በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። ዛሬ የተለያዩ መረጃዎችን ለእናንተ የምናጋራ ይሆናል። ታዲያ እናንተ ደግሞ እስከ መጨረሻው ቪዲዮን በማየቱ ላይክ፣ ሰብስክራይብ፣ ኮሜንት መጻፊያው ላይ ደግሞ ሀሳብ አስተያየታችን በመጻፍ የሚዲያችን ቤተሰብ ይሁኑ። ሁልጊዜ የምንለቃቸው ቪዲዮዎች እንዲደርሷችሁ ደግሞ የደወል ምልክቷን ይንኩ። ወደ መረጃዎቻችን እንሄዳለን። ከሀያ ሰላሳ ዓመት በፊት ታድሶ ፕሮቴስታንቶች በቤተክርስቲያን ላይ እንዴት አቅደው ይሰሩ እንደነበረ የሚያሳዩ ቪዲዮዎችን ላሳይና ከዛ ደግሞ አክራሪ የኦሮሞ ጽንፈኞች ማለት ይቻላል እነሱ ቤተክርስቲያንን እንዴት አድርገው እንደ ጠላት ፈርጀው የሐሰት ትርክት እንደሚናገሩ የማሳያችሁ ይሆናል። እስኪ ከአድሶቹ ምን አሉ?

ያችሁት ቪዲዮ ተደብቀው በድብቅ ኦርቶዶክሳውያን እየመለመሉ በቤተክርስቲያን አስገብተው መርጌቶች ሳይቀር አሁን እንግዲህ ይሄም የዘምረው ሰው መርጌታ ነው። ይመለመላሉ፣ ያስገባሉ። ከዛ ደግሞ ኢየሱስ አማላጅ ነው የሚል ኮንተንት ያለው ትምህርት ያስተምሯቸዋል ማለት ነው። አሁን በሰማችሁት ቪዲዮ ላይ ለእኔ ማርኩ ከበእንተ ማርያም ድንግል የሚለውን ማለት ነው እነሱ ምን አሉት? በለኒ ማርኩከ በእንተ ኢየሱስ ስለ ኢየሱስ ክርስቶስ ብለ ይቅር በለ ምን ማለት ነው? ኢየሱስ ከማን ነው የሚያስታርቀው? ኢየሱስ የሚለው የስግው ቃል መጠሪያ ስሙ ነው። አብ ወልድ፣ መንፈስ ቅዱስ አሉ። ከሶስቱ አካላት አንዱ ወልድ በተለየ አካሉ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ተዋህዶ ሰው የሆነው ኢየሱስ ክርስቶስ የስግው ቃል መጠሪያ ስሙ ነው። አብ፣ ወልድ፣ መንፈስ ቅዱስ ፈራጅ ናቸው። አብ፣ ወልድ፣ መንፈስ ቅዱስ ይቅር ባይ ናቸው። ይቅሬ ማለት ስልጣናቸው እኩል ነው። በስልጣን እኩል ናቸው። ስላሴ ሶስቱ አካላት በስልጣን እኩል ናቸው። ከሶስቱ አካላት አንዱ በተለየ አካሉ ስጋን ስለለበሰ አማላጅ ልትለው አልችልም። ከሶስቱ አካላት አንዱ አካል ወልድ ሰው ሆነ እንጂ በባህሪው ከአብ ከመንፈስ ቅዱስ በፍጹም አልተለየም። በባህሪ በአምላክነቱ አልተለየም። እነሱ ግን ልክ እንዲህ እንደተለየ፣ ስለዚህ በይንተ ኢየሱስ ማለታቸው ትክክል አይደለም። የኢየሱስ ክርስቶስን ፈራጅነት ክደው አማላጅ እያሉ በእንተ ኢየሱስ በረኒ ማርኩከ በእንተ ኢየሱስ እያሉ ይላሉ ማለት ነው። ይህ በጣም ከፍተኛ ክህደት እንግዲህ ተደብቀው ሲያሰለጥኑት የነበረ ስልጠና ነው።

ይህየባ ወንጀል ን ሀበ ተሐድሶ ሀገር አሁን እኔ ስታያቸው ኦርቶዶክስ ይመስላል፣ ግን ተሐድሶች። ወደ ሌላው መረጃችን እንሄዳለን። ጽንፈኛ የኦሮሞ አክቲቪስቶች እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ጠላት፣ የሀገር ጠላት፣ የህዝብ ጠላት አድርገው የሚናገሩባቸው ቪዲዮዎች አሉ። ከእነዚያ መካከል አንዱን አሳያችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሀገር ጠላት ናት፣ ለእድገት ጸር ናት፣ የኦሮሞን ባህል አጥፍታለች፣ ኦሮሞን ወደ ባዕድ አምልኮ ከታለች እያሉ ይከሷታል። በጣም ብዙ ነው ማይሏት፣ የማይከሱበት መንገድ የለም። ኦርቶዶክሳዊ ቤተክርስቲያን ለማጥፋት ጥግ ድረስ ሄደው ሰርተዋል። እስኪ ይሄን አንድ የኦሮሞ አክቲቪስት ነኝ ባይ እንግዲህ እስኪ እንስማው። እቺ ቤተክርስቲያን በኢትዮጵያ ታሪክ ውስጥ በተለይ የኦሮሞን ህዝብ በመስበር የኦሮሞን ህዝብ ባህል፣ የኦሮሞን ህዝብ እምነት፣ የኦሮሞን ህዝብ ተቋማት፣ የኦሮሞን ህዝብ ትራዲሽናል ሲምቦልስ በማፍረስ በማጥፋት ስም ከስም ጀምሮ ማለት ከቅሚያ ጀምሮ ከዘረፋ ጀምሮ ከወንጀል ጀምሮ በአዳም ልኮን በኦሮሚያ ክልል በማብዛት ጀምሮ ከፍተኛ የሆነ ህዝቡ ዛሬም ነገም ለመቼም ረጅም ጊዜ የሚወስድብን ገና አንገቱን ቀና አድርጎ ራሱን ነፃ አድርጎ እንደራሱ እንዳይኖር ሽባ ያደረገች ተቋም በኢትዮጵያ ውስጥ የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት። ለኢትዮጵያ ኦርቶዶክስ ቤተ ክርስቲያን አንድ መልእክት አለ። ለኢትዮጵያ ኦርቶዶክስ አማኞችም ለእናንተ መልእክት አለ። እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዚህ ልክ ነው እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በዚህ ልክ ነው የሚገልጿት ሎክ። አሁን ሌላ ትርፍ ቃል መናገር አልፈልግም። እውነት ለመናገር በጣም ብዙ ነገር መናገር ይቻል ነበር፣ ግን አልናገርም። እኔም ማናችንም እንድንናገር እውነት ለመናገር ክርስትናችን በራሱ ይከለክለናል። ኦርቶዶክሳዊነት ከዘር ከማንነት በላይ ነው። ከኦሮሞነት በላይ ነው። ከአማራነት በላይ ነው። ከትግሬነት በላይ ነው። ኦርቶዶክሳዊነት ከምንም በላይ ነው። ምክንያቱም ከማይጠፋው ዘር ተወልዳችኋል ተብለናል። እኛ የማን ልጆች ነን? የክርስቶስ ልጆች ነን። በክርስቶስ ክርስቲያን የተሰኘ ማንኛውም ሰው ከየትም ይምጣ፣ ከማርስም ይምጣ በክርስቶስ ክርስቲያን የተሰኘ ከሆነ እሱ ነው። ከዚያ ውጭ ግን፣ ለከሳሾች ግን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውለታ ለሀገር በውነት የዋለችው ይሄ ነው ወይ ለሀገር አንድነት ነፃነትና ክብር የከፈለችው መስዋዕትነት በአስተዳደር ህግና የውጭ ግንኙነት የእኛ አባቶች አልነበረም ወይ ሲሰሩ የነበረ አክሱም ላሊበላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጤቶች ናቸው ታሪክ ኢትዮጵያን ዳር ድንበሯን ያስጠበቀች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት መምህር ፋንታሁን ዋቄ የተናገሩትን አስደምጣችሁና ፍጻሜ ያደርጋል በዚህ አጋጣሚ ግን በሀሰት የምትከሱ ሰዎች በዘረኝነት መንፈስ ውስጥ ያላችሁ ከዘረኝነት መንፈስ ሳትላቀቁ ኦርቶዶክስ መሆን አትችሉ። በቅርቡ ተመልክተን አባ ገብርኤል ባስተላለፉት የምንፍቅና ትምህርት በዚያ ያንን ወገንተኝነት በልጦባችሁ ኦሮሞነት በልጦባችሁ ኦሮሞ ስለሆኑ ነው ምናምን እያላችሁ ስትሉ የነበራችሁ በርካታ ሰዎች አለ በርካታ ሰዎች ኦሮሞነትን አስለልጠ ኦርቶዶክሳዊነትን ጠልተ አትችልም። እዚያ ሀገረ ስብከት ላይ በተለይ በአምቦ ዙሪያ ያላችሁ ኦርቶዶክሳውያን በብልሃት በጥበብ ለፍት፣ ይህን ጉዳይ በብልሃት በጥበብ ለፍት። ኦሮሞነት የበለጠባቸው ሰዎች ናቸው ቤተክርስቲያኒቱን ወረዋት። ያለ ሰው መጠንቀቅ ነው፣ በብልሃት ማለፍ ነው። ኦርቶዶክሳዊነት ከምንም በላይ ነው፣ ከኦሮሞነት በላይ ነው፣ ከትግሬነት በላይ ነው፣ ከአማራነት በላይ ከማንነት በላይ ነው። ቄሱ ግን መስቀል ይዞ የኦሮሞ ማህበረሰብ ና እያለ ከጎጠኝነት ጥላ ስር ተጠልሎ በዚያ ውስጥ ተወሽቆ ሲናገሰተ በጣም ያሳፍራል። ንውረኝነት ነኝ የቄስ የካህን ብሔር የለው የካህን ዘር የለውም። ካህን የሆኑ አባት ነው። የኦሮሞ አባት የአማራ አባት የሚባል የለም። እና ውስጥ ላይ ያለው ችግር በጣም ከፍተኛ የሆነ ችግር ስለሆነ ብሔርተኝነት ስለሆነ ጊዜ የኛ ነው ይሄ መንግስት እያለ የኦሮሞ የበላይነት ይንገስ ምናምን የምትሉ ኦርቶዶክስ ያንካላችሁ በጣም ስህተት ውስጥ ናቸው። ቢል ላይ የተሳለ በሬ ሳር ይበላል አሉ የሀገሬ ሰው። ክርስቲያኖች ምን እንደተዘጋጀላችሁ፣ ምን ድግስ እንደተደገሰላችሁ እዩት። ልተርጉምላችሁ፣ በኦሮምኛ ነው ያለው። ወደ አማርኛ ልተርጉምላችሁ። ምን እያሉን ነው? የነቢያቶቻችንን ስም ኢሳን ኢየሱስ ብላችሁ፣ ሙሳን ሙሴ ብላችሁ፣ ኢብራሂም አብርሃም ብላችሁ የቀየራችሁ በሀገር ውስጥም በውጭም ያላችሁ ይሄ ነገር ካሁን በኋላ መቆም አለበት። እነዚህ ነቢያቶች የእኛናችሁ ናችሁ የምትሉ ከሆነ ወይም ደግሞ ክርስቲያኖች ነበሩ የምትሉ ከሆነ ማስረጃ አምጡ። ካለበለዚያ ካሁን በኋላ ኢሳን ኢየሱስ ብላችሁ መጥራት፣ ሙሳን ሙሴ ብላችሁ መጥራት ኢብራሂምን ደግሞ አብርሃም ብላችሁ መጥራት በፍጹም አትችሉም። እንደውም ይሄን እያሉ ሰላም ሰልፍ እንወጣልን እያሉ በኦሮሚያ ምድር ላይ ምን፣ ከአሁን በኋላ ኢየሱስ ብላችሁ መጥራት አትችሉም ይላሉ። እሺ እሺ ምንድነው ያለው? ማስረጃ አምጡልን። ማስረጃ ደግሞ ካላመጣችሁ ከአሁን በኋላ በየነቢዩታችን በእኛ ነቢያት የምትነግሩትን ንግር ማቆም አለባችሁ። ከአሁን በኋላ ይሄ ነገር ድርጊት በኦሮሚያ ውስጥ መቆም አለበት። ምን ኢየሱስ ብላችሁ መጥራት አችሉም እያሉ ነው። እንግዲህ ደግሞ ይሄ ነገር የት ነው? በመዝጊድ ውስጥ ነው፣ እንግዲህ ህዝብ ሰብስቦ ነው ይሄ ነገር እየተካሄደ ያለው። ደግሞ ሰላም ሰልፍን እንወጣለን እያሉ ነው። ከዛ ህዝቡ እንጨረሻለን ምናለን አላህ ወአክበር አላህ ወአክበር አለ። እፎይ ምናደርገን ታዲያ ለምሳሌ ፎይም እኮ የሚያደርገው ለምሳሌ ከአንዱ ማለት ነው መልስ ላይ የሰጠው ማስረጃን የሰጠው እነሱ የቁራኑን አላህ እንዳልሰበኩ መልስ ሰጠ። እዛ ይገደላሉ። እዚ ጋ ደግሞ መረጃ አምጦ ካለበለዚያ ኦሮሚያ ክልል ላይ ኢየሱስ በላችሁ አጠሩም እያሉ ነው መረጃ ይስበጣላችሁ ይትገደሉ ይላሉ። እኛስ ግን በኢየሱስ ክርስቶስ ዛሬም፣ ነገም ከነገ ወዲያ አናፍርም። ኢየሱስ ክርስቶስ ጌታ ነው። አሜን። በጣም ስታስጥላችሁ ክርስቶስ እንግዳችሁታል። ክርስቶስን ግረጭ ክርስቶስን የካደ ሰው ጠባይ ነው። ክርስቶስን የካደ ሰው ጠባይ ነው። ስለዚህ ኦርቶዶክሳዊነት ከዘር በላይ ነው። ሙስሊሞችን ትንኮሳ ላስደምጣችሁና በቀጥታ ወደ መምህር ፋንታሁን ዋቄ ይወስዳችኋለሁ። እንግዲህ እንዳያችሁት እንደተመለከታችሁት ነው። ኢየሱስ ብለህ መጥራት አትችልም፣ ኢሳ በል። ከፍተኛ የሆነ በቃ ድፍረት የተመላበት ንግግር ነው። ሙስሊሞች እንዲህ ነው የሚያስቡት፣ እንዲህ ነው የሚናገሩት እኛ ላይ አቅማተው እንጂ በእውነት እኛን እንግዲህ ሙሉ በሙሉ የማጥፋት እቅድ ያላቸው ናቸው ሙስሊሞች። እንዲህ አይነት ፈተና ከውጭ አለ ከውስጥ ደግሞ የዘረኝነትን አስገብተ ስትለው በጣም ከባድ ነው፣ በጣም ከባድ ቤተክርስቲያኒቱን በከፍተኛ ደረጃ የሚጎዳ ነው። ስለዚህ ኦርቶዶክስ ከሆንክ ከልብህ ኦርቶዶክስ ከሆንክ ጥቅመኛ ካልሆንክ ውጣ፣ ከዘረኝነት ነቅለ ውጣ። ዘረኝነት ጠወቅ። የኦሮሞ ህዝብ ለመንቃት የዘገየበት የኔም መላምት ልንገርህ እ መላምት ነው። ትክክል ከሆንኩ መፍትሄው ከዛ እንነሳለን ማለት ነው። ትክክል ከሆንኩ የኔ መላምት አንዱ አንዱ መጀመሪያ ኦሮሞ ተገፍተሃል የሚል የበታችነት ስሜት ውስጥ እንዲገባ ተዘመተበት፣ መጀመሪያ ገብቷል። ልክ አሁን ሂትለር መጀመሪያ እኛ ትልቅ ነበርን፣ አይሁድ መጥቶ ውስጣችን ገብቶ እንዲያረገን ብሎ ነው የጀመረው። ያንኑ ፎርሙላ ነው የተጠቀሙት። ወነጎች ተጨቁነሃል ድሮ ትልቅ ነበር ከአንሰሃል፣ የአክሱምም የኑቢያም ታሪክ ያንተ ነበረ አማሮችና ሰሜኖቹ ትግሬዎች ዘርፈውሃል፣ የኩሽ ስልጣኔ ነው ሴሞች ወስደውብሃል ተብሎ አእምሮ ታጠ። በመጀመሪያ በደንብ ከዛ ሰፊ መሬት ነበረ ወሰዱብህ፣ ጎጃምና ወሎ ያንተ ነበር ወሰዱብህ። መቶ ሀምሳ ዓመት ሰብረውን፣ ፊንፊን የሚባለውን አገር አዲስ አበባ አድርገው እኛን አባረው ሰፈሩ። መቶ ሺህ በአንድ ጊዜ ማን ነው? ስንት ሚሊዮን ነው እንጂ መቶ ሺህ ይሄን ያህል ሚሊዮን ምን ገደለ? ይሄ ሁሉ ትርክ ተደራጀ። መጀመሪያ በደም ከዛ ጣሊያን እጁን የቆረጠው ሰው ሁሉ ፎቶ ጥቁር ብላክ ኤንድ ኋይት ፎቶ ተዘጋጀ፣ ሀውል ተሰራ። ህዝቡ ብሬኖች እንደሆነ በጥላቻ እንዲሰክር ተደረገ። አንድ በል ይሄን ያስ። መጀመሪያ ጥላቻ ነው የሚጫንብህ። ቀጥሎ ጠላትን ስታጠፋ ደግሞ የምትኖረው ብሩህ ኑሮ ገነት የሚመስል ልክ ሶሻሊዝም ሰውን ንጉሱን ስገሉ ጳጳሱን ስታጠፉ ዓለም የወዛደሮች ትሆናለች። በቃ ሰው ሁሉ እንደፈለገ ይኖራል እንዳለ ሁሉ ኦሮሞ ኦርቶዶክስ እና አማራን ሲያጠፋ እንደ ገነት ይኖራል የሚል አስተሳሰብ ሰጡት ማለት ነው። ለሰው ይሄን አስተሳሰብ ጫኑት። አንድ በል አሁን ይሄ ስካር ውስጥ ነህ። ስሜት ውስጥ ነው። የበታችነት ስሜት ውስጥ ስትገባ የበላይ ሆነብኝ የምትለውን ሰው ስትጠላ ግፉን አታስብም። ግፍ ስትሰራበት ደስ ይልሃል፣ እንዳውም ደስ ይልሃል። ምክንያቱም ኢንፌሪቲ ኮምፕሌክሱ ያሳምመሃል። ምንም እኮ አልሆንክም አንተ አልታመምክም፣ አያት ቅድመ አያት ነው የተባልከው፣ ግን ዛሬ ትታመማለህ። የትላንቱን አብዛኛውን በደንብ የማያስተውል የማያነበውን ወጣት እንደዛ አደረጉት። ሆነጎቹ እነጀዋር አንድ መላምት በል እዚህ መላምት ተጠቅመው ደግሞ የአልቃይዳና የአይሲስ አይነት እስልምናን ኢትዮጵያ ውስጥ ለመትከል የሚሰራ ዋሃቢዝም አለ። የኦሮሞ ንቅናቄ በመስጊድ በመድረሳ በምናምን በኩል አድርጎ ለእስልምና ለመጠቀም አማራ የሚለውን ኦርቶዶክስ ካለ ኦርቶዶክስ ሁሉ አንድ ይሆንበታል። አማራ አለው ኦርቶዶክስን። ኦሮሞም ከሆነ አማራ ይለዋል ዝም ብለው። ስለዚህ ሃይማኖት አለበት ከጀርባው የፅንፈኞች ሃይማኖት አለበት። ጥላቻና የበታችነት ስሜት አስፍነውበታል ብዙውን ሰው ከዛ በዚህ በጽንፈኝነት ደግሞ ተደብቆ በመስጊድ በኩል የሚሰራ አለ። ሶስተኛ ባለፉት ሰላሳ ሃምሳ ዓመታት የሰው ልጅ ከእምነት እየተሸረሸረ ከሃይማኖት እየወጣ እየወጣ ቁስ እያመለከ እያመለከ ስስታምነቱ እየተጠናከረ ስኬርሲቲ ሜንታሊቲ የምንለው የማነስ ሁሉ ነገር መሬትም ይጠባሃል፣ ሀብትም ያንስሃል፣ ንግድም ሰው ይሻመሃል፣ እንዲህ አይነት ጭንቀት ውስጥ እንዲገባ ሰው ተደርጎ ልክ ህዋቶች አዲስ አበባ ሆነ ያደረጉት በአንዴ ሆቴል ለብቻቸው፣ ለራሳቸው ሰፈር ለራሳቸው ገንብተው በቃ ፎቁ የነሱ ብቻ ሁሉ ነገር ሰውን እያ ልክ የዚ አይነት የችጋራምነት የስግብግብነት መንፈስ በወጣቱ ላይ ሰፍኖበታል። ስግብግብነቱን ለመሙላት ለማጥገብ አማራ የሚባል ቦታ የያዘ ጠላት ይሰጡታል። ሶስት አይደለም ሶስት ነገር ጥላቻና የበታችነት ስሜት አለን። አከራሪ ዋሃቢዝም አለ፣ የሀሰት ትርክት አለ፣ ስግብግብነት አለ። ሶስት አራተኛ፣ በዚህ ስግብግብነትና መልካም የመሰለን የሀሰት ኑሮ ተመኝተ ኑሮውን ለማሳካት ሰው አጠፋለሁ ብለህ ወንጀል ከጀመርክ በኋላ የሰው ደም ካፈሰስክ በኋላ ወንጀልህ ምን ለመደበቅ የበለጠ ትታጠቃለህ፣ የበለጠ ትደራጃለህ፣ የበለጠ እና ማቆም ያቅትሃል። ፍሬኑ እንደተበጠሰ የጭነት መኪና ነው። ጥላቻ ወንጀል ቁልቁለት ላይ ፍሬኑ የተበጠሰ መኪና እንደምንም ትላልቅ ግንድ ካላቆመው በስተቀር መቆም አይችልም። በጥላቻና በኢንፌሪቲ ኮምፕሌክስ በሐሰት ትርክትና በስስት የተጀመረ ትግል ደም አፍስሷል። ደም አፍሳሽ ደግሞ ወደኋላ መመለስ ይፈራል ይፈራል። መስካሪ ሁሉ ለማጥፋት ነው። አሁን ከወለጋ የተፈናቀሉትን ተፈናቃዮች እኮ ከደብረ ብርሃን በግድ ሌሊት ጭነው ወለጋ ወስደው የት እንዳደረሷቸው አይታወቅም። መልሰን እናሰፍራለን፣ ምስክርነት ለማጥፋት ነው። አንዳንድ የማይረቡ አባቶቻችን ደግሞ ይሄው ህዝቡ እየተመለሰ ስለሆነ እንኳን ደስ አላችሁ፣ ሰላም ሊመለስ ነው ብለው ይሰብኩላቸዋል። አያስተውሉም። የማያገባቸውን የሚያገባቸውን ክርስቲያን የመጠበቅ ስራ ትተው የማያገባቸውን ካድሬነት ሲሰሩ ሰውን የበለጠ ያሳስቱታል። በዛ ላይ ሀሰት ጳጳሳት መጡና ህዝቡ በአእምሮ እንዳይጠቀም በቋንቋ እንዳትማር ተደርገህ ኦርቶዶክስ እንዲህ አድርጋህ ብለው ነገሩት። ስለዚህ ኦሮሞ ለመንቃት ዘገየ በጣም። ኦሮሞን እናስቀምጥ፣ አማራ 50 ዓመት ሙሉ የደነዘዘው ለምንድን ነው? ለምን አልነቀም? አብይ መጥቶ በግልጽ ትጥቅፍታና ልረድህ እስኪል ድረስ እኮ አማራ ተኝቷል። አማራ በደርግ በቀሽ ሽብርም መኢሶኖች እነ ሀይሌ ፊዳ እነ ሰናይ ልኬ ደርግ ስር ተደብቀው በኢህአፓስም አማራ ሲጨፈጭፉ አማራ አልነቃም ነበር። አብረው የራሱን ንጉስ ይገል ነበር፣ ሄዶ የራሱን ንጉስ የራሱን ጳጳስ ይገል ነበር። ለምንድን ነው ያልነቃው? መምህራችን መምህር ፋንታሁን በጣም እናመሰግናለን። እግዚአብሔር ይስጥልን በእውነት ረጅም የአገልግሎት ሚር ያድልልን። እስከ መጨረሻው ስላያችሁን በጣም እጅግ አድርገን እናመሰግናችኋለን። ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊ ቤተክርስቲያን ድምፅ እንሆናለን። ሰላም የሃይማኖት ሚዛን።